ይስ ዛሬ ሴትነት በተግባር ሴት የሆንሽ ሁሉ ትክክለኛ እውነተኛ ሴት ከብዙ በጥቂቱ በቃ ሶስት ነጥቦችን ብቻ እዚህ ጋር እናነሳለን ማለት ነው። በተለይ እንደዚህ በስደት ላይ ያላችሁ በትዳር ውስጥ ወይም ከትዳር ውጭ ልትሆኑ ትችላላችሁ እሱ አይመለከተውም ግን እናንተ ከልባችሁ ሴት የሚለውን መስፈርት በተግባር ለመሆን እንዲሁም ደግሞ በራሳችሁ በሁለት እግራችሁ ለመቆም ጠንካራ ለመሆን ማለት ነው። በቃ ምንም ይፈጠር፣ ምንም የሆነ ቀን፣ ምንም ሀፕን ያርግ፣ ምንም እራሳችሁ ናችሁ። በቃ አይሞቃችሁም፣ አይበርዳችሁም። ለነሱ ለሱ ደግሞ ለእንደዚህ አይነቱ ጥንካሬ የሚጠቅማችሁ ሶስት ፖይንት ብቻ እነግራችኋለሁ። ሌሎቹን ደግሞ እናንተ ጨምሯቸው፣ ኮሜንት ላይ ጻፉልኝ፣ አብረን እንማራለን። በነገራችን ላይ እናንተ እኔን ታስተምሮኛላችሁ ማለት ነው። ኮሜንት ጻፉልኝ። ዛሬ የምናነሳው በመጀመሪያ ኮንፊዳንስ የሚለውን ቃል ነው። ይሄ የአንቺ ኮንፊዳንስ የትም ቦታ ላይ ሁኝ የትም ቦታ ላይ ሁኝ ምንም ሁኝ ምንም ልበሽ ኖ ማደርዋት ራስሽን መሆን አለብሽ። በራስሽ መተማመን አለብሽ። በቃ ምንም ነገር ማድረግ ትቻያለሽ። መማር ትቻያለሽ። መስራት ትቻያለሽ። ምንም ነገር ቢፈጠር ራስሽ ራስሽ ነሽ፣ በቃ ኮንፊደንስ ካላችሁ፣ አትፈሩ ሳትሸማቀቁ፣ ሳትጨነቁ መናገር ያለባችሁን ነገር ትናገራላችሁ፣ መስራት ያለባችሁን ነገር ትሰራላችሁ። በቃ ልንገራችሁ፣ ኮንፊደንስ ካለሽ ስትናገሪ አያለበሽም። በቃ እውነቱን ልንገራችሁ፣ እራሳችሁን ታዘቡ። እኔ ኮንፊደንስ አለኝ ካልሽ አንድ ሴት ስትናገሪ ወይም ደግሞ ሰዎች አካባቢ እንደዚህ የሆነ ፐብሊክ ሰው የበዛበት አካባቢ ላይ ስትራመጃ አይጠፋብሽም፣ ወይም ደግሞ ስትናገሪ አትፈሪም፣ ወይም ደግሞ የሆነ ነገር ስታደርጊ አትፈሪም። የሆነ ነገር ስላችሁ አደባባይ ላይ የሆነ ህገወጥ ነገር አላልኩም። ሴትነትሽን የሚያከብር ትክክለኛ ነገር ነው ያልኩት። ስትናገሪ የሚያልብሽ ከሆነ ስትራመጄ የምትፈሪ አካሄዱ የሚጠፋብሽ ከሆነ በተለይ አንዳንድ ጫማዎችን ስትለብሱ ማለት ነው አረማመድ ሁሉም የሚጠፋባችሁ ከሆነ ኮንፊደንስ ዜሮ ናችሁ። እውነቴን ነው የምነግራችሁ። ምን አለፋችሁ እንደ ያን ጫማ የገዛሽው እኮ ልትለብሽው ነው። ስለዚህ በቃ በልክ በትክክለኛ ማንነትሽ ለብሰሽው ትራመጃለሽ። ማንም ይሽ ምንም እዚህ ላይ ይበቃኛል። ስለ ኮንፊደንስ ግን ብዙ ነገር ማለት ይቻላል። ውሳኔ እራስሽ አስበሽ የራስሽን ዲሲሽን it's my decision ብላለች ዲዚ ኦኬ ባይጠቅማትም ማለት ነው። ስለዚህ እናንተ ደግሞ በሳል ትሆኑ እና የሚጠቅማችሁን ምርጫ መርጣችሁ መወሰን አለባችሁ። የምጣይ ሄደውን ሁሉ እሺ ማለት የለባችሁም፣ እምቢ ማለት አለባችሁ። ኖ ማረርዋት ምንም ሊሆን ይችላል። ያን ነገር ለአንቺ ለፊውቸርሽ የማይጠቅምሽ የሚያስፈራሽ ነገር ከሆነ እኔው ማለት አለብሽ በኮንፊደንስ አሁንም። የለዚህ ነገር አይመጥነኝም ይሄ ነገር ለእኔ አይገባኝም ነው ትያለሽ ማለት ነው። እስታ ታስቆሚ ያለሽ ነገሮች። ከዛ ቀጥሎ ደግሞ ሴት ልጅ ሴትዬ ሴትነት ስራ መስራት አለባት አሁንም ኖማተር ዋት ባለትዳር ልጅ አሳዳጊ የቤት እመቤት ላጤ፣ ስራ መስራት አለብሽ። ያለ ስራ ኮንፊደንስ ቢኖርሽ ዜሮ ነው። ብቻውን ኮንፊደንስ ምንም ሊያደርግልሽ አይችልም። ስራ መስራት አለባችሁ ሴቶች። ሰርታችሁ ደግሞ የሰራችሁትን ነገር ፊውቸር ላይ ሊረዳሽ፣ ሊያግዝሽ ከጀርባሽ ሊደግፍሽ የሚችል መሆን አለበት። ፊውቸርሽን ሊያሳምር የሚችል መሆን አለበት። ሰርተሽ ብቻ በቃ መድከም ብቻ አይደለም። መድከም ብቻውን ዋጋ የለውም። ሰርተሽ ያ የሰራሽው ነገር ከጀርባሽ ልክ ወገብሽን ሊደግፍሽ፣ በቃ ፊውቸርሽ ላይ ሊቀመጥ የሚችል ነገር መኖር አለበት ተሰርቶ። ይህን ያክል አመት ሰርቻለሁ ግን ምንም የለኝም ለምትሉ ሴቶች ይሆናል ይሄ መልእክቴ ማለት ነው። ስሪ፣ ድካሚ፣ መስራት አለብሽ፣ ግድ ነው። ያለ ስራ ከኖርሽ ምን ሊፈጠር እንደሚችል ታውቂያለሽ። የቤት እመቤት ነኝ፣ ልጅ አሳዳጊ ነኝ፣ ላጤ ነኝ፣ እሱ እዚህ ጋር ምንም አያገባው። ሌላ መንገድ ነው፣ ስራ ደግሞ ሌላ መንገድ ነው። ስራሽን መስራት አለብሽ። ስራ ከሌለሽ በተግባር ሞክሪው። ውስጥ ስራ ሳይኖርሽ ምን ሊፈጠር እንደሚችል ባላይሽ ላይ ምን ሀፕን ሊያደርግ እንደሚችል አንቺ ራስሽ በተግባር ሞክሪው ካፈለግሽ ማለት ነው። ቤት ውስጥም ሆናችሁ መስራት ከቻል ብቻ የምትችሉትን ነገር ስራ መስራት አለባችሁ። በቤት ውስጥ ሆናችሁ ራሱ ስራ መስራት አለባችሁ። ለሴት ልጅ ኢንካም ያስፈልጋታል፣ ለወንድ ልጅ ብቻ አይደለም። የወር ገቢ ለሴት ልጅ ራሱ በደንብ ያስፈልጋታል። ሁል ጊዜ ከባል መጠበቅ ተገቢ አይደለም። ሁል ጊዜ ከቤተሰብ መጠበቅ ተገቢ አይደለም። ስሩ፣ እጅግር አላችሁ ሙሉ ጤነኛ ናችሁ፣ ስሩ። ሰረታችሁ ቤተሰባችሁን ደግፉ። እናንተ ደግሞ ፊውቸራችሁን ብራይት የሚያደርግ ነገር አስቀምጡ። እስከዛሬ የለኝም ካልሽ፣ ከዛሬ ጀምሪ ይሄንን ማለት እፈልጋለሁ ስለ ስራ። ሶስተኛይቱ ፖይንት እጅግ በጣም ለእናንተ ጠቃሚ አስፈላጊ ፖይንት ነች የምትሆነው ማለት ነው። ሴቶች ባጣቆየኝ አትሆኑ እንዴ? ባጣ ቆየኝ አትሆኑ፣ ወይም ደግሞ የበቃ የሌሎች የሕመም ማስታገሻ አትሆኑ። አንድ ሰው አንድ ሴት ወይም አንድ ወንድ ከሆነ ሰው ጋር ሪሌሽኑ ሳይስማማ ይቀርና ያንን በሽታውን ለማስታገስ አንደኛችሁ ጋር ይመጣል ማለት ነው። የዛኔ እሺ ብላችሁ የምትፈቅዱት ነገርስ ምንድን ነው? እምቢ ለምን አትሉም? ኦኬ። እምቢ ስትሉ እኮ ይዛን ሰው በቃ ትክክለኛ ማንነት ትመለከታላችሁ። ልክ ለመጣ ሁሉ ለሴትም ለወንድም ነው ይሄ መልእክቴ። ለመጣ ሁሉ ኦኬ አይባልም። ለመጣ ሁሉ ወይት ማለት አለባችሁ። ያን አልልም ካላችሁ ደግሞ ኖ ዛትስ ኢናፍ ምን ለመሆን ታስቦ ነው? ምክንያቱም ያ በሽተኛ ሰው እናንተ ጋር የሚመጣው እኮ በሽታውን እያስታመመ እንጂ ሪሊ ከእናንተ ጋር ለመሆን አይደለም። በሽታውን ለማስታመም ወይም ደግሞ ከዛ ካሳመመው ሰው